በስም አብ ወልዱ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ መስከረም 20 ቀን ድንግል የሆነች ቅድስት መሊዳማ በሰማዕትነት ያረፈችበት ዓመታዊ በዓል መሆኑን ስንክሳሩ በጥቅ በስም ይጠቅሳል። ዳግመኛም በዚች ዕለት ቅዱስ አትናቴዎስ ረፍቱ ነው። ይኸውም ለአባቶች ሊቀ ጳጳሳት ሀያ ስምንተኛ ነው። በእስክንድሪያ አገር በአንድ ቤተክርስቲያን መጋቢ ሆኖ በተጋድሎ ይኖር በነበረበት ወቅት ሊቀ ጳጳሳቱ አባ ጴጥሮስ አረፉ። በዚህም ጊዜ ህዝቡ ሁሉን መኳንንቱ ኤጲስቆጶሳቱን በአንድ ላይ መክረው ሊቀ ጵጵስና ይሾሙት ዘንድ ተስማሙ። ሁሉም ይህን የተማከሩት ቅዱስ አትናቴዎስ በተጋድሎ ብዛት መንፈስ ቅዱስ እንዳደረበት ስላወቁ ነው። እርሱም ወስደው ያለ ፈቃዱ በግድ ሊቀ ጳጳስና ሾሙት። ከዚህ በኋላ ክብር ይግባውና የክርስቶስን መንጋዎች በመልካም ትምህርቱ በጾምና በጸሎቱ የዲያብሎስ አገልጋይ ከሆኑ ተኩላዎች በመልካም አጠባበቅ ጠበቃቸው። ሃይማኖትን ከሚያስለውጡ ቀሳጣውያን ምእመናን ለመጠበቅ ብዙ ደክሟል። በዚህ አገልግሎትም በሹመቱ ሆኖ ሰባት ዓመት ካገለገለ በኋላ በዚች ዕለት በሰላም አርፏል። ከቅዱስ አባታችን ረዴት በረከት ይክፈለን።